ይህ ቪዲዮ የተቀረጸው እሙ ከመታመማ በፊት ነው። ለራሳችሁ ስጋ እየጠበሳችሁ ለኔ ቂጣ በውሃ ማቅረቢያ ሰርቪስ ልሰጠኝ ነው። ሰላም፣ ሰላም ውድ ቤተሰቦቻችን እንዴ ናችሁ? እግዚአብሔር ይመስገን እኛ ደህና ነን። አይታችኋል፣ ባለፈው ያው እየሆነ ያለውን ነገር አይታችኋል። እና ደግሞ አሁንም ያው ኪችን ውስጥ ናቸው። እዛ ውስጥ ምን እየጎረጎሩ እንደሆነ አላውቅም። ዘንበሩ ቪዲዮ እየሰራው ነው ያማል፣ እንዴ አፈር ብላ አፈር ያስበላ አቦ ችጋር ብላ እበት ብላ የሚያስበላ ነገር ያስበላ ይመጣላል። ለነገሩ አሁን መድኃኒት ይመጣላል። ቤተሰቦቻችን፣ ዮናስ አልሰማም እስካሁን ድረስ ያለውን ነገር አልሰማም። እና እሱ ሲሰማ ደግሞ ምን ይላል ጭራሽ ተጋብተው እዚህ እየኖሩ እንደሆነ አያውቅም እሱ የለም በአጋጣሚ ኔትወርክ የሌለበት ክፍለ ሀገር ሄዶ ነበር። ምን ቂጣ ልሰጣኝ ነው ለእኔ ለራሳችሁ ስጋ እየጠበሳችሁ ለእኔ ቂጣ በውሃ ማቅረቢያ ሰርቪስ ልሰጣኝ ነው? ቂጣ ነው የምበላው የምጠብሱት ለራሳችሁ ስጋ እየሰገጋችሁ እኔ ቂጣ ልቀጥቅጥ? ውሻ በሻወር እዛ አድርጊልኝ። እኔ የፈለገ ጣል። በራሳችን ቤት በራሳችን ቤት ቆ እየከተፍክ አንተ እዚህ ዓይናችሁ ላይ በበላስ። ሕግና ደንብ ሲጀመር ስጋ መጥበስ አይቻልም እዚህ ቤት ውስጥ። ከባለቤቱ ውጭ ባለቤቱን ያንን አይደል? የቤት ኪራይ ሼር ታደርገኛለህ አታደርገኝ፣ ባለቤቱንስ ስኮንኩ ድረስ ስጋዬ መጥበስ መብት ያለኝ እኔ ነኝ። እያሸተት እያሸተት እያሸተት ከፊት ማለት ነው፣ እጅ ላይ አዋዜ እያደረግኩኝ እያጠቀስኩ የመብላ መብት ያለኝ እኔ። ጭራሽ ለእኔ አምባሻ ሰተ፣ ለራስ ስጋ ትሰግጋለህ። እኔ ብሏ ምንድነው ምንድነው ብሏ እንጀራ ቢሆን ነው የሰጡ። እነሱ እኮ በዳቦ ይበልተው ደረቅ ያለ እኮ ነው የሰጠህን። አልሰጥም ሲጀመር እኔ ስለሆንኩ ነው የሰጠሁት። እኔ ስለሆንኩ ሰው ከልቤ ሰው ስለሆንኩ። ጭራሽ ስንት ቤት ማህብራችሁ ነው የምትግማሙት? ጭራሽ ለሁለት ነው የምታገሙት? ስንት ቤቱ ጥንብቂት ድምፅ ቀልሱልኝ። እቺ ሻወር ቤት እኮ እኔና ጫልቱ እራሱ እኮ አብረን ገብተን እኮ አናቅም። አንተ ገባችሁብን አብራችሁ። ምን አይነት ጣጣ ውስጥ ነው የገባት? ሁለታችሁም ተጠራርጋችሁ ሂዱ። ካልሆነ በቃ እኔ ራሴ አሳድጋታለሁ። ማ ሌላ ምን የምናገረው ነገር አለኝ? አብረሽ እኩል ነው የሚመጣባችሁ ሽንታችሁ። ምኑን እኔ እናንተን ጥንብ ስጋ አልበላም። ሲጀምር እየተግማማችሁ ሽንት ቤት እየገባችሁ የምሰሩትን አልበላም። ጭራሽ ውሾች ራስ ጋጠው ምን አገባኝ። ዮናስ እየመጣላችሁ ነው ገና፣ ጉድህን ያፈላዋል ሲመጣ እ እንምው ስነ ስርዓት ይኑራችሁ፣ ስነ ስርዓት። ዛሬ እዛው የለመድክበት ኪችን ውስጥ ግባ። ቀሚስ ሱሪውን ተርትርና፣ ቀሚስ በቤታችን በራሴ ቤት በቤታችን ትላለህ።

ምን ታደርግ? ለነገሩ እኔ ነው ምን። አንተ እኮ አይደለም እኮ ስጋ ነው የገዛው። እኔ እኮ ነኝ ለውሻ ብዬ ሳምባ ገዝች የላቸው መጣሁት። ምን እየሆንሽ ነው አንቺ? ተነሽ

ተቀማት ይልቀቅባችሁ። ሶስት ወር ሳታቋርጡ ቀዘኑ። ስጋ እንዲሁ ስጋ እንዳማራ እንዳማራችሁ በስጋት ኑሩ። ጭራሽ ሻወር ቤቱ ነው ወሰዱት። አታርፉ። ምን ያጫታፊ

እና ተጋብተው እየኖሩ እዚህ ሶስት ቀኖ ናቸው አ እን መጋባቱ ከጀመሩ እዚህ መኖር ከጀመሩ ሁለቱ አንድ ላይ ሲፈልጋችሁ ሻወር ቤት ገብተው ቦጫ ርቁለን ሲፈልጋችሁ ኩሽና ገብተው እኔን እዚህ ጋ ሽሮ እያጠጡኝ ለራሳቸው ስጋ ጥርስ ይበላቸው ሲጀመር እዚህ ቤት ውስጥ የገቡት ፈቀድሁላቸው፣ ግን ህግ አስቀምጬ ደንብ አስቀምጬ ሻወር ቤት ገብታችሁ መግማማት አትይው። ህግ ደንቡን እንዴት ፈቀድክላቸው? ሲጀመር ወጣጠብ አይመስለኝም። ምን ሌላ ነገር እናንተ ተረጋጋዝ። ይቺ ሲጀመር ማለት ነው ምንም ሶስት ቀን ሙሉ ተጋብተው አንተ ክፍለ ሀገር ሄደ እዚህ ቤት ኖሩብን። እግዚአብሔር ሶስት ቀን እኔ

ከሱ ጋር እንደምንጋባ እሱ የሚያውቃል አለች ከዛ በኋላ እነዛ ነው ግን አገር ቤት ነው ያለው ስልክም ስደውልለት አይሰራም ለሶስት ቀን ምናምን ነው የሄደው አልኳት ከዛ በኋላ ዕቃ እኮ አንተ ጭራሽ ከዛ በኋላ እኔ ቤት ውስጥ እሷን ጫቱ የሚረዳ ሰው የለም ብዬ ነው እኔ እዚህ እንዲኖሩ እንትን ያልኩ። ከዛ የመጀመሪያው ቀን ስነስርዓታቸውን ጠብቀው በስነስርዓት ድምፅም ሳያሰሙ ዋሉ። ይኸው ዛሬ እንዲሁ ከጠዋት ጀምሮ አንዴ ኩሽና ይገባሉ፣ አንዴ መኝታ። የኛ ገና በቅርቡ አንተ ለራስ ነው አምታዝ ነው በቅርቡ የእኛ አልጋ ያስለቅቁን

ለኔ እኮ አምባሻ ሰጥተው ማለት ነው። አምባሻ ስቆረጠው እነሱ ስጋ እንዲ ዝንዝን ጥብስ እኮ እንዲ ተቆራረጠ። ታማ አንተ ያየኸውን ጉድ እኮ ስንት ነገር እኮ ነው የተፈጠረው እዚህ ቤት ውስጥ እንዲ የቆረጡ። እሺ አይነ ያየ አንድ ላይ እንዳይቀመጡ ለያያቸው፣ አለበለዚያ አለቀውም። ሲጀመር አንተ እዚህ ሆነህ ጠብቅ ነው። አንተም ትገባለች

ተረጋግታ ስትረጋጋ ዛሬ የታገዝኳችሁ ስነ ስርዓት ስላልጠበቃችሁ እና የመጀመሪያ ቀን ስለሆናችሁ ከዛሬ ጀምሮ ስነ ስርዓታችሁ ጠብቁ አልኩኝ። ህጎቹን አክብሩ። ሥጋ አይቻልም። ሻወር ቤት አብሮ መግባት አይቻልም።